ሰላም ጤና ይስጥልኝ፣ ውድ አድማጮቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። ግብፅ በአይነቱ ግዙፍ የተባለለትን ብሔራዊ ሙዚየም ዛሬ አስመረቀች። በታንዛኒያ የተካሄደውን ምርጫ በርካቶች የይስሙላ እና ፉክክር አልባ ነው በማለት ተችተዋል። ሁለቱንም በዝርዝር እንመለከታቸዋለን። ግዙፍ የተባለለትን ብሔራዊ ሙዚየም ዛሬ አስመረቀች። በምርቃት ስነ ስርዓቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቄን ጨምሮ በርካታ የሀገራት መሪዎች ተገኝተዋል። በግብፅ ዋና ከተማ ካይሮ በሚገኘው ፒራሚዶች አጠገብ የተገነባውት የታላቁ የግብፅ ብሔራዊ ሙዚየም የጥንታዊቷን ግብፅ ስልጣኔ የሚያመላክቱ ወደ 50 ሺህ የሚሆኑ የእደ ጥበብ ውጤቶችን ያሳስ ያሰባሰበ ነውም ተብሏል። ሙዚየሙ የግብፅን የቱሪዝም ኢንዱስትሪ ያነቃቃም እንደሚሆን ተገልጿል። ፕሬዝዳንት አልሲሲ ጽፈት ቤት ባሰራጨው መግለጫ የሙዚየሙ መመረቅ በሰው ልጆች ባህልና ስልጣኔ ታሪክ ልዩ ክስተት ነው ተብሏል። ሙዚየሙ እንደ ጎርጎረሳውያን አቆጣጠር 2014 ወደ ስልጣን የመጡት ፕሬዝዳንት አብዱልፋታህ አልሲሲ ከሚገነባቸው ግዙፍ ፕሮጀክት አንዱ ነውም ተብሏል። በምረቃ ስነ ስርዓቱ ከባድ የጸጥታ ጥበቃ ስር የተከናወነ ሲሆን በዛሬው ዕለት በግብጽ ብሔራዊም በዛሬው ዕለት በግብጽ ብሔራዊ በዓል ሆኖ እንዲውልም ተደርጓል። ባለፈው የጎርጎሮሳውያኑ 2004 ዓም 15.7 ሚሊዮን አገር ጎብኚዎች ግብጽን ጎብኝተዋል። የግብጽ መንግሥት እንደ ጎርጎሮሳውያኑ አቆጣጠር በ2032 በየዓመቱ ግብጽን የሚጎበኙ ሰዎች ቁጥር ወደ 30 ሚሊዮን ለማሳደግ አቅዶ እየሰራ መሆኑንም አሶሺየትድ ፕሬስ ዘግቧል። በታንዛኒያ በተካሄደው ፕሬዝዳንታዊ ምርጫ የወቅቱ ፕሬዝዳንት ሳሚያ ሱሉሁ ሁሉሁ ሀሰን 98% ድምጽ አግኝተው ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ አስታውቋል። ምርጫውን በርካቶች የይስሙላና ፉክክር አልባ ነው በማለት የተቹት ሲሆን ሁከትና ተቃውሞም ተቀስቅሷል። የፕሬዚዳንቱ ቀንደኛ ተቀናቃኝ የሆኑት ሁለት ተቃሚዎች በምርጫ ባለመሳተፋቸውና የፕሬዝዳንቱ ቀንደኛ ተቀናቃኝ የሆኑ ሁለት ተቃዋሚዎች በምርጫው ባለመሳተፋቸው ከፍተኛ ግጭት የተቀሰቀሰ ሲሆን አንደኛውና ዋነኛው ተቃዋሚ ሲታሰሩ ሌላኛው ተቃዋሚ ከምርጫው ታግደውም ነው ምርጫ የተደረገው። የሀገሪቱ መንግስት ኢንተርኔትም የተዘጋ ሲሆን የሰዓት እላፊም ላፊም ታውጇል። ምርጫውን ተከትሎ በተነሳው ሁከት በመቶዎች የሚቆጠሩ ሰዎች የተገደሉ ሲሆን የተቃዋሚ ኃይሎች ቢያንስ 700 ሰዎች መገደላቸውን ለሚዲያዎች አመላክተዋል። ፕሬዚዳንት ሳሚያ ሱለሁ ሐሰን ከ16 ትንንሽ ድምፅ ካላቸው ፓርቲዎች ተወካዮች ጋር ተወዳድረው ምርጫውን 98 ፐርሰንት ድምፅ አግኝተው ማሸነፋቸውን ዛሬ ተናግረዋል።